የህልም ፈች መሐመድ ሲሪን ረሂሙላህ እንደሚሉት ላም እንግዲህ ሀብትን፣ ብልጽግናን፣ ሰላምን እንዲሁም ረጅም ርሜን ያመለክታል። በአጠቃላይ ላምን በህልም ማየት ብልጽግናን፣ ሀብትን እንዲሁም ረጅም ርሜን ይወክላል። ነቢዩላህ ዩሱፍ አለይሂ ሰላምን የግብፁን ንጉስ ህልም ሲፈቱለት ሰባት የጠገቡ ላሞችን ሰባት የጥጋብ ዓመት በማለት ፈተውለታል። እንዲሁም የከሱ ላሞችንም አይቶ ነበር። ንጉሱ ሰባት የድርቅ ዓመት በማለት ፈተውለታል። እናም ከዚህ ታሪክ እንደምንማረው ላሞች በተለየ ሰቡ ላሞች ሆኑ ሀብትን፣ ብልጽግናን ያመለክታሉ እንዲሁም ላሞች ወይም ደግሞ በተቃራኒ ችግርንና የድርቅ ዓመትን ያመለክታሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውዴ ቻናሌ ቤተሰቦች እንደምን አላችሁ? በእያላችሁበት ያላ ሰላምና ዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው በህልማችን ላምን ስናይ ማየት የሚለውን ይሆናል። በታላቁ የህልም ፈቺ በሙሐመድ ሲሪን ረሂመሁላህ የህልም ፍች መሰረት ሁሉንም አንድ በአንድ እናያቸዋለን። አብራችሁ ይቆዩ። ወደ ዛሬው ፕሮግራማችን ከመግባታችን በፊት እስኪ ስለ ህልም ፍች አንዳንድ ነገር ልበላችሁ። ሁላችሁም ህልም ታያላችሁ፣ አንዳንዶቻችሁ ትጨናነቃላችሁ፣ አንዳንዶቻችሁ ደግሞ ፍቹን ትፈልጋላችሁ። እስኪ ዛሬ ሁሉንም አንድ በአንድ ልንገራችሁ። በኢስላም የህልም ፍች በሱ ውስጥ ይከፈላል። አንደኛው ሩያ ይባላል። ከጌታችን አላሁ ስብሃኑ ታላ ይሆነ ለምእመኑ እንደየ ምስራች ወይም እንደ ማስጠንቀቂያ ቃል ነው ስብሃኑ ታላ የሆነ የሚላክልም ይሄም ህልም አይነት ነው ሁለተኛው ደግሞ ከሰይጣን የሆነ የሰው ልጅ ሆን ተብሎ ለማስፈራራት በሙት ላይ ጥርጣሬ ለመፍጠር ከሰይጣን የሚላክልም ነው ይሄ ምንም አይነት ትርጉም የለውም ነብዩ ሰለላሁ ዐለይሂ ወሰለም እንዴት መጠበቅ እንዳለብን መጠበቂያውን አስቀምጠውልናል ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ከናንተ ውስጥ መጥፎ የሆነ ህልም ያየ ሰው እነዚህን ነገር ያድርግ በአላህ ፍቃድ መጥፎ ህልምሱን አይጎዳውም ብለዋል የመጀመሪያው ቀለል አድርጎ ሶስት ጊዜ በግራ ጎን መተንፈስ ሁለተኛው ደግሞ አውዙ ቢላሂ ሚነ ሸይጧኒ ረጂም በማለት ከተረገመው ሰይጣን መጠበቅ መተበቅ ሶስተኛ የተኛንበትን ጎን ቀይረን መተኛት፣ አራተኛና ዋናው ነገር ይህንን ያየኑን መጥፎን ለማንም ሰው አለመናገር። ይህንን ካደረግን በአላ በአላህ ፍቃድ መጥፎ ህልም እኛን አይጎዳንም። ታላቁ ነቢይ ነብዩ ሰለላሁ ዐለይሂ ወሰለም ቃል ገብተውልናል እና ከሰይጣን የሆነ ህልም ስናይ ምንም አይነት ትርጉም የለውም። መጠበቂያውን ይህንን ማለት ብቻ ነው ያለው። በሶስተኝነት የምናየው ሀዲሱን ነብስ የምንለው ወይም የነብስያውሬ የምንለው ነው። አንድ ሰው ቀን የሰራውን እንደገና መልሶ ለሊት የሚያልመው የህልም አይነት ነው። ይህም ህልም ምንም አይነት ትርጉም የለውም፣ ችላ ልንለው ይገባል ማለት ነው። ከነዚህ ከሶስቱ ህልም ደግሞ ምልክቶቹ ሩያ ጥርት ያለ ነው። ህልሙን በደንብ ማስታወስ እንችላለን፣ ስንነቃ ሰላምና መረጋጋት ይሰማናል። ነገር ግን ከሰይጣን የሆነ ህልም ስናይ በጣም እንጨነቃለን፣ እንፈራለን፣ እንዲሁም ህልሙን ማስታወስ አንችልም፣ የተዘበራረቀ ነው። አብዛኛው ጊዜ ደግሞ ከህልማችን እንነቃለን፣ ህልሙን ሳንጨርሰው ማለት ነው። እናም ያላህ ባሪያዎች ጥሩ ህልም ስናይ አላህንና ግን አላህ መልካም ነገር ሁሉ የወፍቀን። መጥፎ የሆነ ህልም ስናይ ደግሞ ምንም መጨናነቅ የለብንም። ልክ ያላህ መልክተኛ ነብዩ ሱለላሁ ዐለይሂ ወሰለም እንዳሉን መጠበቂያዎቹ ማለት ብቻ ነው ያለብን። ስለ ህልም ፍቺ የሚያልካልኳችሁ። አሁን ደግሞ ወደ ዋናው ፕሮግራማችን እንግባ። በህልማችን ላምን ማየት ታላቁ የህልም ፍቺ ሙሐመድ ሲሪን ረሂመሁላህ እንደሚሉት ላም እንግዲህ ሀብትን፣ ብልጽግናን፣ ሰላምን እንዲሁም ረጅም እርሜን ያመለክታል። በአጠቃላይ ላምን በህልም ማየት ብልጽግናን፣ ሀብትን እንዲሁም ረጅም እርሜን ይወክላል። ነብዩላህ ዩሱፍ ዐለይሂ ሰላምም የግብጹ ንጉስ ህልም ሰባት የጠገቡ ላሞችን ሲያይ እንዲሁም ሰባት የከሱ ላሞችን አይቶ ነበርና የዚህም የህልም ፍች ታሪክ ጌታችን አላሁ ስብሃኑ ተዓላ በቁርአን ላይ በሱረቱ ዩሱፍ ላይ የነቢዩላህ ዩሱፍ ዓለይሂ ሰላምን ታሪክ እንደጠቀሰው እንግዲህ ነቢዩላህ ዩሱፍ ዓለይሂ ሰላም የግብፁን ንጉስ ህልም ሲፈቱለት የግብፁ ንጉስ ሰባት የሰቡ ላሞችን በህልሙ አይቶ ነበርና ና ነቢዩላህ ዩሱፍ ዓለይሂ ሰላምም ሰባት የጥጋብ ዓመት በማለት ፈተውለታል። እንዲሁም የከሱ ላሞችንም አይቶ ነበር፣ ንጉሱ ሰባት የድርቅ ዓመት በማለት ፈተውለታል። እናም ከዚህ ታሪክ እንደምንማረው ላሞች በተለይ የሰቡ ላሞች ከሆኑ ብልጽግናን ያመለክታሉ። እንዲሁም የከሱ ላሞች ከሆኑ ደግሞ በተቃራኒ ችግርንና የድርቅ ዓመትን ያመለክታሉ። አንድ ሰው በልሙ ወፍራም የሆነችን ላም የሚያይ ከሆነ ይህ ሀብትን ረጅም እርሜን እንዲሁም አላህን የምትፈራ ሷሊሃ ሴትን ያመለክታል። እንዲሁም በልማችን የላምን ሥጋ ስንበላ ወይንም የላምን ወተት ስንጠጣ ካየን በዚህ ዓመት የተባረከና ሐላል የሆነ ርዝቅን እንደምናገኝ ያመለክታል። በልማችን ጥቁርና ቢጫ ላም የምናይ ከሆነ ይህ የስኬትና የደስታ ዓመት መሆኑን ያመለክታል። እንዲሁም በልማችን የከሱ ላሞችን የምናይ ከሆነ ይህ ድርቅን፣ የኑሮ መጨመርን እንዲሁም ችግርን ያመለክታል። በሕልማችን የላምን ቀንድ የምናይ ከሆነ ይህ የማትታዘዝን አመፀኛ የሆነችን ሴትን ያመለክታል። እንዲሁም በህልም የምናያት ላም ፊት ላይ ነጭ ነገር የምናይ ከሆነ በስራችን ወይም በህይወታችን ያለንን ጽናት ያመለክታል። አንድ ሰው በሰላም ላምን ሲያልብ ካየ ይህ በስራው ላይ ወይም ከሰዎች ጥቅም እንደሚያገኝ ያመለክታል። ነገር ግን የሚያልባት ላም አልታለብም ብላ እምቢ ካለች ይህ በሰዎች መካከል አለመስማማትን ወይም ግጭትን ያመለክታል። አንድ ሰው በህልሙ ላምን ገዝቶ ወደ ቤቱ ሲያስገባ ካየ ጥሩ የሆነ ሀብትን እንዲሁም ከጭንቅ

እንዲሁም አንድ ሰው በህልሙ ላምን ሲጋልብ ካየ ይህ ከሴት መውረስን ወይም ከሴት ወገን የሚገኝን ሀብትን ያመለክታል። አንድ ሰው በህልሙ የላም ቆዳ በስጦታ መልክ ሲሰጠው ካየ ከታወቀ ወይም ከባለስልጣን ሰው ገንዘብ እንደሚያገኝ ያመለክታል። እንዲሁም አንድ ሰው በህልሙ ላም እቤት ገብታ ስትወጋው ካየ የቤተሰብ እምነት ማጣት፣ እንዲሁም አለመስማማት ወይንም የገንዘብ ኪሳራን ሊያመለክት ይችላል። አንድ ሰው በህልሙ ላም ወይም በሬ ሲወጋው ካየ የሆነ ጥቃትን፣ ከባድ ችግርን ያመለክታል። ነገር ግን ላሟ ወይንም በሬው ምንም ጥቃት ሳያደርሱበት ካመለጠ ከሚመጣበት ችግር ሁሉ ያለምንም ጉዳት እንደሚገላገል ያመለክታል። ለዛሬ ያስኩላችሁ ፕሮግራም ይህን ይመስል ነበረ። የህልም ፍች እንደ ሰውየ አላሚና እንደ ሰውየ የግል ሁኔታ ይለያያል። ተመሳሳይ የሆነ ህልም ብታዩ እንኳ የህልም ፍቻችሁ ሊለያይ ይችላል። አላህ የበለጠውን ያውቃል። ወላሁ አለም። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።